አበሪሽና ሩታ እንግዲህ እንደዚህ ዘና ፈታ እያሉ መጥተዋል ማለት ነው። እናንተ ብቻ ቀመጡበት፣ ይሄ ሚዲያ ማለት ነው። የሚዲያው ድምቀቶች ዛሬም ደግመውታል፣ ዱባይ ላይ ማለት ነው። ምን ይሻላቸዋል? ሰሞኑ እንደዚህ ሆነው ሲመጡ የሬድ ነጉ ለመምሰል ነው ስትሉ የነበራችሁ ደራ ናችሁ። እንዴት ናችሁ? አሰላሙ አለይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ፣ በያላችሁበት ሰላማችኋን ላላ ብዬ እወዳችኋለሁ። ለቤቴ ለቪዲዮ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይም ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ውዶችዬ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት የቀበጦቹ የንጉሱና የንግስቲቱ የአበሪሸ እና የሩታ ቪዲዮ ነው ማለት ነው። ያ ሙዚቃ ነው ሳይለንት አርጌዋለው። ምክንያቱም ሰሞኑ እንደዚህ አምጥቼ ጭኘው ኮፒራይት ስትራክ በደንብ አርጎ ቆንጥጦኛል ማለት ነው። ስለዚህ ስለተማርኩኝ አሁን በእነሱ ቲክቶክ ላይ በሚለቁት ሙዚቃ አምጥቼ አልጭንም። እውነት በደንብ አድርጎ ነው የቆነጠጠኝ ማለት ነው። አልሐምዱሊላህ ግን ዩቱብ ምንም ችግር አላመጣብኝም ማለት ነው ውዶችዬ። እናም ዛሬ በድጋሚ እንግዲህ በሞተር ዱባይ ላይ ዘና ፈታ እያሉ መጥተዋል ማለት ነው። እነዛ ሰፈሮች መልካም የመናደድ ጊዜ ይሁንላችሁ። ለምን መሰላችሁ? ሰሞኑ እንደዚህ ሆነው ይሄ ቀይ ሻርፕ ለብሰው ሲመጡ እብድ ብለው ነበረ። ከዚህ በፊት ያሬድ ነጉ፣ አርቲስት ያሬድ ነጉ እንደዚህ ለብሶ ዱባይ ላይ ቪዲዮ ስለሰራ እሱን ለመምሰል ነው፣ እሱን ለመሆን ፈልጋችሁ ነው ስትሉ ነበራችሁ። ኧረ አልፋችሁ፣ ልጆቹም ከሌላ ነገር ልታላትሟቸው ፈልጋችሁ ነበር ነገር ግን አልተሳካላችሁ ማለት ነው። ዛሬም እርር ቅጥል እንድትሉ ያው መቃጠሉ ማረሩ በደንብ አድርጎ እንዲወጣላቸው አሻሮ እንድትሆኑ ማለት ነው። ዛሬም ደገሙት ማለት ነው። የእኔ አቃጣዮች፣ የእኔ አቃጣዮች፣ እናንተ ብቻ እውነት ቦርቁበት ሚዲያው፣ የሚዲያው ንጉሶች፣ የሚዲያው ድምቀቶች ማለት ነው አብርሽና ሩታ። እናንተ ብቻ ዘና ፈታ በሉበት። የሆነ በጣም ነው የሳቁት ማለት ነው። ይሄ ቪዲዮ ቲክቶክ ላይ ሳየው በጣም ነው የሳቁት። ለምን እንደሆነ ታውቃለችሁ? ያው ሰሞኑ የሚባለውን ነገር ስላየሁኝ ማለት ነው እየሰማው ስለነበረ ዛሬም ደግመውት ሲመጡ በጣምም ደስ ብሎኛል። በጣምም ስቅ ያለው ማለት ነው። በደንብ እኮ ነው የልብ ትረታ። በቃ የሰውን የልብ ትረታ የሚያውቁት ማለት ነው። ይኔ አቃጣ። ሚጥሚጣዎች ብያችኋለሁ፣ የኔ ውቦች ቅመጡበት። ሚዲያው በደንብ አድርጋችሁ ማለት ነው። እናንተ ከሌላችሁ ሚዲያው ዜሮ ነው፣ ምንም ማድረግ አይቻልም። ዜሮ ነው ስለ እንዳትሉ እዛ ሄዳችሁ እውነት የለውም ብላችሁ በእነሱ ቪዲዮ ካልተሰራ ምንም ወፍ የለም ማለት ነው። እያንዳንድሽ እንታወቃለና ምክንያቱ የእነሱ ፎቶ ካልተለጠፈ የእነሱ ስም ካልተነሳ ምንም እንደማይታይላችሁ ታውቁታላችሁ፣ ውስጣችሁም ያውቃል። ይሄ ስል ደግሞ እንዴት ልትሉ ትችላላችሁ። መልካም የመንደድ ጊዜ ይሆንላችሁ። አብሪሽ እና ሩታ የኔ ውቦች በደንብ አርጋችሁ እንግዲህ ቅበጡ ያ ውዶቼ። እነሱ ወደ ኢትዮጵያ ገብተዋል። እንኳን በሰላም ለሀገራችሁ ያበቃችሁ። ይኔ አበባዎች እንግዲህ ሰሞኑ የሆነ የሆነ ነገር አለ እየተባለ ነው ያው። እንደተለመደው መሳሪያችሁ አንግታችሁ በተጠንቀቅ ጠብቁ ነው የምላችሁ ማለት ነው። ያው ነግረናችኋል። እየነገርናችሁ ደግሞ የምታለቃቅሱ ከሆነ ግን ያው እንተዛዘባለን ማለት ነው። ጦርነት አለ እየተባለ ነው በጣም በጣም ጦርነት በከባዱ ማለት ነው። በከባድ መሳሪያ ነው የሚዋጉት ማለት ነው። እናም ያው ተዘጋጁ። ኮማንዶች፣ መቶ አለቃዎች፣ አስር አለቃዎች ምናምን ተዘጋጁ እንዶች ተጠቅመል ወገባችሁ ማለት ነው። ያው ዛሬ እንግዲህ እንደምታዩት እየዘፈነችለት ነው ለአብሪሽ ማለት ነው። የዘፈኑ ድምፅ ባትሰሙትም እየቀበጠች ሩታዬ፣ የኔ አበባ፣ የእኔ ንግስት ማለት ነው። የአብሪሽ ንግስት እየቀበጠችበት እየዘፈነችለት ነው ማለት ነው። ሰላማችሁ አላህ ያብዛልኝ። ወዳችኋለሁ። ላይክ ማረጋችሁን እንዳትረሱ ባይ